የአማራ ክልል የአጀንዳ ማሰባሰብ ሂደት ፍትሐዊ አሳታፊና በሀገሪቱ ላይ ያሉ ችግሮች በአጀንዳነት የተያዙበት እንደነበር የምክክሩ ተሳታፊ መንግስታዊ ያልሆኑ ተቋማትና የማህበራት ተወካዮች ተናግረዋል። ተወካዮች የምክክር ሂደቱ ከፍጻሜ እንዲደርስ ሁሉም በቀናነት ሀገራዊ ምክክር ኮሚሽኑን ሊያገዝ ይገባል ብለዋል። አማረ ሊቁ የመንግስት ተቋማት ተወካዮች፣ መንግስታዊ ያልሆኑ ተቋማትና የማህበራት ተወካዮች፣ የፖለቲካ ፓርቲዎች ተጽዕኖ ፈጣሪ ግለሰቦችና በመጀመሪያው ዙር ለሀገራዊ ምክክር ጉባኤ የተመረጡ የወረዳ ማህበረሰብ ወኪሎች የተሳተፉበት ሁለተኛው ዙር የአጀንዳ ማሰባሰብ ተግባር ተጠናቋል። በምክክሩ ላይ ሲሳተፉ የነበሩ መንግስት ያልሆኑ ተቋማትና ማህበራት ተወካዮችም የአጀንዳ ማሰባሰብ ሂደቱ ፍትሐዊ፣ አሳታፊና በሀገሪቱ ላይ ያሉ ችግሮች በአጀንዳነት የተያዙበት እንደነበር ተናግረዋል። አስፈላጊ የሚባሉትን አጀንዳዎች በሙሉ ሰተናል፣ መርጠናል። ለወደፊት በጣም መሰረታዊ ለውጥ ያመጣሉ የሚባሉ ክልላዊ አጀንዳዎችን ለሚቀጥለው ውይይት ያመቻሉ የተባሉት በኮሚሽኑ በጣም ገለልተኛ በሆነ መገሩ ስንከታተል የሰነበት ነው። ችግሮችን ለመፍታት መጀመሪያ መመካከር ያስፈልጋል። አሁን የገባንበት ችግር ባለመመካከራችን፣ ባለመነጋገራችን ያለንበትን ሁኔታ ባለማወቃችን አገራችን እዚህ ደረጃ ላይ ደርሳለች። ምሳሌ የነበረች ሀገር ነች ኢትዮጵያ። ለእኛ አይደለም ለአፍሪካውያን ምሳሌ የነበርን ሀገር ወድቀን ችግር ውስጥ ገብተናል። ክልላችን ጦርነት ውስጥ ላይ ነው ያለው። በአጠቃላይ ሀገራችንም ችግር ውስጥ ነው ያለውና እናያን ችግሮችን ለመፍታት ለመግባባት መመካከር አስፈላጊ ነው ብዬ አምናለሁ። የተነሱ ያሉት ሀሳቦች ኢትዮጵያን ልጠቀምባት ብቻ ሳይሆን ኢትዮጵያን ልጥቀማት የሚል ትውልድ ለማፍራትና እንደዚሁም እኛም ኢትዮጵያን ለመጥቀም የተዘጋጀ አእምሮ እንዲኖረን እንደዚሁም ኢትዮጵያን ጠቅመናት ለተተኪው ትውልድ ጠቃሚ ኢትዮጵያን ማስተላለፍ ላይ ያተኮረ ነበር። የምክክር መድረኩ ለሁሉም እኩል እድል የሚሰጥና ነፃ ውይይትን የሚያበረታታ ለሀገር የሚጠቅም ስርዓት ለመገንባት በር የሚከፍት መሆኑንም መንግስት ያልሆኑ ተቋማትና የማህበራት ተወካዮች ተናግረዋል። ምንም አይነት ተጽዕኖ የለም። ኤኒ አጀንዳ በግሩፑ የተነሳ አጀንዳ ሳይቀር አብዛኛውን አንድ ለመሆኑ የተሞከረ አጀንዳ ነው። ልዩነትም እንኳን ካለ ልዩነቱ አብሮ ሬጅስተር ስለሚደረግ በአጀንዳ በኩል በልዩነት በኩል በአሳታፊነት በኩል የማታያቸው ማህበረሰቦች ሎ በሁሉም የአገሪቱ ክፍል በጣም አስቸጋሪ በሚባሉ ቦታዎች ሁሉ ከመጡ ሰዎች ጋር ነው። በቲምም ማህበረን ስናወያይ የነሰነበትን ና በጣም አካታች ነው ማለት ይቻላል። ማንኛውም ነገር ተነጋግረን ይሄኛው ትክክል አይደለም፣ ይሄኛው ትክክል ነው የሚለን ሰው አልነበረም። ራሳችን ተነጋግረን የምንፈልገውን አገራችን ያለችበትን ሁኔታ ሊያንጸባርቅ የሚችልና ችግሮችን ለይተን መፍትሄም ሊሆኑ የሚችሉ ነገሮችን ልናስቀምጥበት የቻልንበት ሂደት ነው። ታሪካችን የውጭ ኃይልን በጋራ ሆኖ መዋጋት እንጂ እስበሳችን ደግሞ ደሞ በመደጋገፍ ላይ የተመሰረተ መርህ ስንከተል የነበርን እስበሳችን በመተባበር ሰሜን ከደቡብ ምዕራብ ከምስራቅ ጋር ተወዶ የሚኖር ትውልድ ነው ያለን ታሪክ ማለት ነው። ስለዚህ ያን መልካሙን ነገር ማስቀጠል መጥፎውን ነገር ደግሞ እየተውንና እያስተካከልን መጓዝ እንዳለብን ነው። የዚህ አላማ፣ የክልሉን አጀንዳዎች በመምረጥ ለኮሚሽኑ እንዳስረከቡ የተናገሩት መንግስት ያልሆኑ ተቋማትና የማህበራት ተወካዮች፣ መንግስትም ሀሳቡን ተቀብሎ ከዳር ለማድረስ መስራት አለበት፣ ህብረተሰቡም ቀና አመለካከት በመያዝ ሀገራዊ ምክክር ኮሚሽኑን ሊያግዝ ይገባል ብለዋል። ችግሮችን ተለይተዋል። ችግሮች ተለዩ ማለት ደግሞ 50 ፐርሰንት መፍትሄ ተገኝቷል ብዬ ነው ማስበውና በዚህ ምክክር ኢትዮጵያ 50 ፐርሰንት መፍትሄ አግኝታለች ብዬ አስባለሁ። ስለዚህ ሌሎችም አካላት የምክክር ኮሚሽኑ መንግስትም የተገኘውን ግኝት ወደ ተግባር እንዲለውጥ ነው። እንግዲህ ኤክስፔክት ማረከው በዚህ ውይይት ማህበረሰቡ ተሳታፊዎቹ እኛም የሚወክል ነው ኃይል በጣም ጥሩ ፊሊንግ ስላለው ድጋፍ አለው። እንግዲህ የተወሰነ መፍትሄ ጣል በያስባለውኝ ከእያንዳንዳችን ሊጠበቅ የሚገባ አንድ ትልቅና አበይት ጉዳይ ምንድነው? አዎንታዊ አመለካከት፣ አዎንታዊ አስተሳሰብ ይዞ መነሳት ትልቁ ሚና ይጫወታል። አሉታዊ አስተሳሰብ ግን ኢትዮጵያን ያፈርሳታል እንጂ አይጠቅማትም። ስለዚህ ዊ መስት ቢ ፖዘቲቭ ቲንከር። በትጥቅ ትግል ላይ ያሉ ወገኖችም ውይይትን ምርጫ በማድረግ ሀገርንና ትውልድን የመታደግ ስራ መስራት እንዳለባቸው ተጠቁሟል።